በደቡብ ወሎ ዞን ቃል ወረዳ 07 ቀበሌ ልዩ ቦታው ቀዲዳ በተባለ አካባቢ 132 ኪሎ ቮልት ተሸካሚ የኤሌክትሪክ ታወር በመፍታት የስርቆት ወንጀል የፈጸሙ ተጠርጣሪ ግለሰቦችን በቁጥጥር ስር መዋላቸውን የቃል ወረዳ ፖሊስ ጽሕፈት ቤት አስታውቋል። ቻ ቁጥር ሁለት እስከ ኮምቦልቻ ቁጥር አንድ በተዘረጋ 132 ኪሎ ቮል ተሸካሚ የኤሌክትሪክ ታወር ላይ ስርቆት የፈጸሙ ተጠርጣሪዎች ናቸው። በቁጥጥር ስር ይዋሉት። ይህን የወንጀል ድርጊት የፈጸሙ ተጠርጣሪዎች ካልተያዙ ነገ ከነገ ወዳ የባሰ ወንጀሉ እየቀጠለ ነው የሚሄደው። እዚህ ቦታ ብቻ ሳይሆን በመላ ሀገሪቱ ትሬንድ እየሆነ እየተለመደ ስለሚሄድ፣ ይህን ከምንም በላይ ተጠርጣሪዎችን በቁጥጥር ስር መዋል አለብን የሚል ጽኑ አቋም ስለነበረና የወረዳ አመራሩም የቀበሌ መዋቅሩም እኛም በጋራ ተናግረን ከሄድን በኋላ የቀበሌው የጸጥታ መዋቅር እውነቱን ለመናገር ከፖሊስ ጋር በመሆን ከፍተኛ ክትትል በማድረግ ከፍተኛ ክትትል በማድረግ በፍጥነት ዛሬውኑ ተልዕኮ ሰጥተናቸው ዛሬውኑ ተጠርጣሪዎቹን በቁጥጥር ስር ያዋሉበት ሁኔታ ነው ያለው። ወንጀል የፈጸሙት ልጆች ከዚህ ተሰውረው ወደ ኮምቦልቻ ከተማ አካባቢ ገብተዋል። ከያዙት በኋላም ደግሞ አሳልፈው በቆራሌው መልክ እንዲሸጥ አድርገውታል። ተጠርጣሪዎችን ከኅብረተሰቡ ጋር በመቀናጀት ለመያዝ መቻሉን ገልጸው አስፈላጊው ምርመራ እየተካሄደ መሆኑንም ገልጸዋል። ሻጩንም በባጃጅ አመላለሳቸውንም ልጅ ሁሉንም በቁጥጥር ስር የዋልንበት ሁኔታ ነው ያለው። እንግዲህ ከዚህ በኋላ ደግሞ የፍርድ ሂደቱን ወይም ደግሞ የህግ አካል ምርመራውን አጣርተን ለፍትህ አካል የምንልክበት ሁኔታ ይፈጠራል ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት ሰሜን ምስራቅ ሪጅን የትራንስፎርሜሽን ሰብስቴሽን ዳይሬክተር አቶ በድሩ አህመድ በደሴ በኮምቦልቻና በአምስት አጎራባች ወረዳዎች ከአቀስታ ኃይል ማከፋፈያ ጣቢያ ኃይል የሚያገኙ የምዕራብ ወሎ ወረዳዎች እንዲሁም ከዓለም ከተማ ኃይል ማከፋፈያ ጣቢያ ኃይል የሚያገኙ ከፊል ሰሜን ሸዋና አካባቢዎች ላይ ኤሌክትሪክ ኃይል ተቋርጦ እንደነበረ አስታውሰው ተቋሙ ከ10 ሚሊዮን ብር በላይ ኪሳራ እንደደረሰበት ተናግረዋል። ኢነርጂውን ካልኩሌት ስናደርገው ወደ 2 ሚሊዮን 737 280 ኪሎ ዋት አወር ያጣ ሲሆን ወደ ገንዘብም ስንቀይረው ወደ 7 ሚሊዮን ብር አካባቢ ኢነርጂውን ብቻ ሎስ አድርጓል ማለት ነው። እንደ ተቋም ታወሩ ደግሞ በመውደቁ ምክንያት አንድ ታወር ከፋውንዴሽን እስከ ኢሬክሽን ታወሩንም ከማምጣት አኳያ ወደ 3 ነጥብ አምስት ሚሊዮን ብር ይጨርሳል ና እንደ አጠቃላይ ስንደምራቸው 10 ሚሊዮን 500 ሺህ ብር አካባቢ ላይ ተቋሙ ወደ ኪሳራ ደርሶበታል ማለት ነው። ሕብረተሰቡ በመሰረተ ልማቶች ላይ የሚደርሰውን ማንኛውም ጉዳትና ስርቆት በጋራ በመከላከል ና አጥፊዎችን ጥቆማ በመስጠት ተገቢውን ትብብር እንዲያደርጉ መልእክታቸውን አስተላልፈዋል። ዘገባውን ያደረሰን የቃሉ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። አሁን ላይ የሰጠነው ጊዜያዊ መፍትሄ ነው። ጊዜያዊ መፍትሄ ማለት በእንጨት ፖል ተጠቅመን ያው ሁለቱም ተቋማት በጋራ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በመተባበር የእንጨት ፖሉን አጓጉዘን ማህበረሰቡ ያው ያለበትን ችግር ስለምንረዳ በፍጥነት ስራውን አከናውነን ተገናኝቷል። ግን ቀጣይ ላይ ያው የትራው ታወሩ ወደ ኖርማል መመለስ ስላለበት እሱ ያው ቀደም የጠቀስኩት ብር ወደ ሶስት ነጥብ አምስት ሚሊዮን ብር አካባቢ ሊፈጅ ይችላል ማለት ነው። ለማህበረሰቡ መልእክት ማስተላለፍ እንፈልገው ይህ ንብረት ያው ንብረትነቱ የኢትዮጵያ ኤሌክትሪክ ኃይል ይባላል እንጂ አገልግሎት የሚሰጠው ለህብረተሰብ እስከሆነ ድረስ ህብረተሰቡ ይህንን የትራንስሚሽን መስመርም ሆነ ማንኛውም መሰረተ ልማቶች በንቃት ተከታትሎ ለፀጥታ አካሉ በስርቆት በሚያይበት ሰዓት ጥቆማዎችን የማድረግ ነገር ኖሮ በደንብ እንዲከታተሉልን የሚል መልእክት አለኝ።